በዚህ ሩብ ዓመት ለየት የሚያደረገው ነባራዊ ሁኔታ በተለይ የብልጽግና ፓርቲ የዕቅድ አፈጻጸም ግምገማ የ2017 ዓ.ም ቀደም ብለን በመከወናችን ምክንያት የዝግጅት ምዕራፎችን በአንድ በኩል ለዝግጅት በሚሆን መንገድ በሌላ በኩል የተግባር ምዕራፍም እንዲሆኑ በማድረግ በኩል ሰፋፊ አቅጣጫዎች ተቀምጠዋል። ሰኔ ላይ ይሄ ማዕከል በማድረግ በዚህ ሶስት ወር በጣም በርካታ ተግባሮች ተከውነዋል። በአንድ በኩል በሁሉም ዘርፎች በሁሉም ከባቢዎች የእቅድ ዝግጅትና ፈጻሚን የማዘጋጀት ስራዎች በአግባቡ ሲከወኑ ቆይተዋል። በሶስት ወር ቆይታችንም እንዲሁ በርካታ ኩነቶች ተከስተዋል። ኩነቶችን መሰረት ያደረገ የህዝብ ንቅናቄ ስራ ሲሰራ ቆይቷል። ይሄ የህዝብ ንቅናቄ ስራ በሁሉም አካባቢዎች ውጤታማ እንዲሆን ጥብቅ የድጋፍና የክትትል ስርዓት ተዘርግቶለት ሲከወን ቆይቷል። ባለፉት ሶስት ወራት በርካታ ስኬቶች የተመዘገቡበት ወራት መሆኑንም እንዲሁ በውይይታችን አይተናል። በዚህ አመት የማንሰራራት አመት ይሆናል ብለን ባስቀመጥነው አቅጣጫ መሰረት ባለፈው ሶስት ወራት ግዙፍ ፕሮጀክቶች የተመረቁበት፣ ግዙፍ ፕሮጀክቶች የመሰረት ድንጋይ የተቀመጡበት፣ ፕሮጀክቶቻችንን በፍጥነት በፈጠራ በታከለበት መንገድ መከወናችንን በተግባር ያየንበት፣ በሁሉም ከባቢዎች የሚሰሩ ፕሮጀክቶች የህዝብ ንቅናቄን ስራ ታሳቢ ያደረጉ የህዝብ ተግባቦት በአግባቡ የተከወነባቸው የህዝብ ተሳትፎ በአግባቡ የታየባቸው መሆናቸውን አይተናል። እነዚህ ስራዎቻችን በብዙ ከባቢዎች በተለይ በልዩ ሁኔታ የፓርቲያችን ኢኒሽየቲቭ የሆኑ ስራዎችን መሰረት በማድረግ በርካታ አካባቢዎች ላይ ውጤት ማስመዝገባችንን እንዲሁ በግምገማችን በውይይታችን ወቅት አይተናል። እያንዳንዱ ቤተሰብ በቤተሰብ ደረጃ ከሌማት ትሩፋት ኢኒሽቲቭ ጀምሮ እስከ ተረጅነትን የማስወገድ ከተረጅነት በመላቀቅ ምርታማነትን የማሳደግ ራስን የመቻል አቅም የመገንባት ስራ ድረስ የተከወኑ በርካታ ስራዎች በዚህ ሩብ አመት እንደተሰሩ እንዲሁ በውይይታችን ለማየት ችለናል። በሌላ መልኩ በዚህ ሩብ አመት የዲሞክራሲ ባህላችንን ሊያሳድግ በሚችል መልኩ የዲሞክራሲ ተቋማት የምንላቸው ተቋማቶች ጋር በርካታ ስራ ሲሰራ ቆይቷል። የሲቪክ ማህበራት ድርጅቶች፣ የተፎካካሪ ፓርቲዎች ሌሎች የህዝብ አደረጃጀቶች ጋር ሰፋ ያሉ ውይይቶች፣ ተግባቦቶች ከተግባቦቶቹ መሰረት ያደረጉ ተግባራዊ እንቅስቃሴ ውስጥ የሚከወኑ የተግባር ምዕራፍ ስራዎችም እንዲሁ በአግባቡ ሲከወኑ ቆይተዋል። ከምንም በላይ በዚህ ሩብ አመት በብልጽግና ፓርቲ ደረጃ ያስቀመጥናቸው አቅጣጫዎች ሁሉም ከባቢዎች ጸጋዎችን በመለየት ሁሉም ከባቢዎች የመልማት አቅሞችን በመለየት ሀብት የመግለጥ አብዮት በሁሉም ከባቢዎች እንዲከሰት የማድረግ ስራችንም በርካታ ውጤት የመጣበት ሩብ ዓመት መሆኑን ተመልክተናል።